የምንቃጠለው ሰዎች ይቅርና ራሷ በራሷ ሆና የምትገኘው በራሷ ውስጧ ቁስል ያለባት ልጅ እንድዚህ እያስደረጎችዋት አውጥተ ዛሬ ተናገረች። ኦኬ፣ እናንተም ታገፋፉታላችሁ፣ እናንተም ወጥተ ትናገራላችሁ። የልጁ ስም መታጥፍ ትሉታላችሁ። ግን አውጥታ የተናገረችበት ቀን ላይ እሷን አምጥታችሁ ማይሆን ነገር አወራለሁ ካልሽ እመኝ እኔን አያርገኝ ሳየቀነውድ የምትመሰለሽ የሆነች ልጅ አይታችሁ አለ እንደ ፊልም የምትሰራውን አይታችሁ አለ የሆነች ልጅ ልክ የሃይሚን ነገር ነው ማርያምን፣ የሃይሚን ህይወት ነው የተናገረች የምታወራ ነው የምትመስል ማርያምን አይታችሁ ከሆነ አይታችሁታ ልጅቷ ትልቅ ሴትዮ ማየት ኖ እሷም ቢታይም የሷ ህይወት ነው በቃ የሚመስለው። በቃ የሃይሚን ነገር የምታወራ ነው የሚመስለው እና ለምመሰላችሁ የምንሳደበው ሰዎች ሴቱን ሴትን ማርያምን ይደብራል እኮ እግዚአብሔርን፣ እሷ ሳትነገር ሳደ ተርኮ ትናንትና በቀደም እኮ እሱ ይውጣ ሚዲያ ላይ ችግር የለውም ብል ውስጤ እሳት እየሆነ አረጋጋለሁ። እኔ ማለት ነው፣ ትግስተኛ ማሆን እሞክረዋለሁ። ግን ገስት ከፍቴ እግዚአብሔርን ስትል በጣም ደነገጥኩ። ማርያም ማርያምን ስራ ነው ብዬም እግዚአብሔርን እያለች ነው እኮ። እንጃ እኔ ምለው እንዴት ናቸው? ምን አርጊ ነው የሚሏት? የተጎዳችው እሷ፣ የምትጎዳው እሷ፣ ሁሉ ነገር የሚደርስባት እሷ። ምን ነው የሚሏት? እችን አንድ ፍሬድ ምን አርጊ ነው የሚሏት? በቃ እሷ እኮ ገና ልጅ ናት። ነው አይደለም? ይኸውልሽ ሴት እኮ ሴት ልጅ ሆኖ ስንቱ ነው ትዳር ይዞ ልጅ ወልዶ ወንድ ልጅ የሚጫወቱበት እሱ የተለየ ሰው ነው። እንዲ አድርጎትም ከሆነ የምናውቀው ነገር የለምኛው አይደለ? እንዲሄ የስራም ነገር ቢሆንም ነገር ግን እንዴት ነው ሴት ልጅ ሴት ሆኖ ለምንድነው አይምሮዋን ለምንድን ነው አንዴ አውጪ ይሏታል? አንዴ ውሸትሽ ነው ይሏታል፣ አንዴ አውቀሽ ነው ይሏታል። እንዴት ነው እንደዚህ ፍጹም ሆነው ወንድ ልጅን ያመኑት እነሱ? እንዴት ነው አድርጎትስ ቢሆን እንደገና እነሱ እኮ ወንድ ልጅን አምኖ አይደለም እኮ። ገነት ጋኒ፣ እኔ ልንገርሽ ማሪ፣ ልጅቶን እኮ ለማስለቀሱ እኮ ነው እነሱ የሚያደርጉት ድርጊቶች፣ ልጅቶን ለማስለቀስ ነው። ጌታን ነው የምላችሁ እኔ በውስጤ እሳት እየወጣ ነው አንቺ እንደሱ እንዳትሆኝ እኔ አንቺ ስለማቅሽ ነው ስለማቅሽ ነው። አንቺ ከልብሽ ነው የምትወጀው። እነዚህ ከውሸታሞች ናቸው አስመሳይዎች ስለሆኑ እኮ ነው፤ እንጂማ ሴት ሆኖ እንዴት በሴት ልጅ ላይ የፈለገውን ቢሆን እንኳን እንደ አረ ቢያደርገውስ ብሎ እንደው ማሰብ የለባቸው። እንደው አድርጎትስ ከሆነ ምናልባትስ እሱ መልገት ልጅ ነው፣ እሱንም መምከር እሷንም ደግሞ አይዞሽ እኛ አለን፣ ችግር የለም ሆኖም ከሆነ ይሄ የስራም ነገር ከሆነ የእሷን ሞራል መስጠት ነው እንጂ እሷን ምን አድርጊ ነው የሚሏት? ጠንካራ ሆኜ ማለት ያለባችሁ እነሱ ናችሁ። እንደዚያ ሴት ሆኖ እንዴት ነው ደስ እንዴ? አያፍሩም እንዴ ረ እፍረት የላቸውም እንዴ ረ ሃይማኖት የላቸውም እንዴ ረ ልጆች የላቸውም እንዴ እንዴ ረ ነውር ነውር ረ እግዚአብሔር እኮ ይደርሳል እኮ። ዛሬ አያደርገውም እንጂ ነውር ነው። ልጅቷን ከልጅቷ ላይ ባለፈው ራሱ ላይቭ ሲገባ የድሮ ጓደኛህን ይዘህና አሉ። ልጁም እነሱ ባሉት ይሆናል የሚሄደው፣ እኔ ምን አውቃለሁ። ልጁም ጭንቅላት የለውም ይሆን እኔ አላውቅም። እሱ እንዴ ምን አድርጊ ነው የሚሏት አለች አይደል እንዴ። እናንተም፣ የሚገፋፋውም ሰው ስላለ ነው። እናንተም አለች እኮ እንዴ። እነዚህ ምን ነው ሰው አይደለም። የት ያገኙታል? ያገኙትም እ እሷ ማላወቀችው እሱን እንኳን እነሱ እሷም አላወቀችው እንኳን እኛ ርቀት ሀገር ያለ ነው ይቅርና ራሱ ፊት ለፊቱ ያለችው ሰው ናት የምታውቀው አይደለ እንዴ እውነት ለሱ ማዝነው ከሆነ እኮ እሱንም እኮ መጥፎ ነገር ውስጥ እንዳይገባ ነገ ለራሱም ህይወትም ስራም ቢሆን እንዴ ምንድን ነው ይሄ እኮ አዘኔት አይደለም እኮ ምን አድርጊ ነው የሚሏት ይቺ አንድ ፍሬ ልጅ ምን ታድርጋቸው ምን ውስጥ ትግባ እኔ ለራሴ እኔ በሽታ ነው የዛሬው ያናድደኝ ነገር ጋነት የዛሬው ያናድደኝ ነገር አውጥተሽ ተናገር የልጁን ሲመታጠፍ ያሏት አውጥተ ተናገረች ምን ታድርግ ከዚህ በላይ ምን ታድርግ እን ራሷን እንዲጣጠፋ ነው እንደ የምትፈልጉት አታጠፋም አታጠፋም እነሱ ራሳቸውን ያጥፉ አታጠፋም እነሱ ያጥፉ። እነሱ እናገኘዋለን ብለው ከሆነ ወይ ለኛ የሆነናልን ብለው ከሆነ የፈለጉትን ራሳቸው ያድርጉ፣ ግን እሷን ለቀቅ ያድርጉ። ልጅቷ በቃ ትኑርበት እንዴ ትኑርበት። እኛ ኧረ በጣም በጣም ነውር ነው። የሰው ልጅ እንዴት ክርስቲያን ሆኖ እንዴ፣ እንዴት ከሰው ተፈጥሮ እንዴ፣ ልጅ አይወልዱም እንዴ? እንዴ እህት የላቸውም እንዴ? ወንድሜ ነው ብለው ለሱ እንደሚቆረቆሩት እሷ ስህታቸው አደለችም እንዴ እሷ ሲያገራቸው ልጅ አይደለችም እንዴ ይቺ አንድ ፍሬ ልጅ ሀያ ዓመት ያልሞላት ልጅ ምን አድርጊ ነው የሚሉት ምን ውስጥ ትግባላቸው ዩተምርም ላይ ሀይሚ ነው የትን ቦታ ሀይሚ ነው ምንድን ነው ምንድን ነው አለሷ ሰው አያቁም እንዴ አለሷ የሚያውት ሰው የለም እንዴ ረ በጣም ነውር ነው እግዚአብሔር ከሰው ልጅ ተፈጥሮ እግዚአብሔር መፍራት አለባቸው እውነቴን ነው የምነግራቸው እኔ በጣም ነው ዛሬ በጣም እያለቀስኩ ነው ባይ ነው ይመጣው ምን ምን ታድርግ? የሰው ነገር ያስጨንቃታል፣ የራሷ ነገር ያስጨንቃታል፣ ወትስጨንቃታል እን እን ሰው እንዴት ሴት ሆኖ እንዴት ለሴት ልጅ አይቆምም? ምን አይነት ፍጡር ነው? ምን አይነት ሰዎች ናቸው እን ሴቶች አይደሉም እንዴ እንዴ? ጋኒ እኔ አንድ ነገር ለንገሪሽ ማሬ እኔ ሩታ አብሬሽን በጣም የምወደው ጋሽ የልጆቹን በጣም የምወደው ሩታ እንዲቀን ስላለቀሰች ብዬ ምን እንዳደረግኩት እኔ ነኝ። ምን አይነት ስህተት ውስጥ እንደገባት እኔ ነኝ የማውቀው። ግን ሴት ሆናችሁ ሴት ላይ የሚጨፍ ነው፣ እንዲሁም ሃይሚ ላይ የምር ሃይሚን ኮ የሚጠለው ሴጣን ብቻ ኮ ነው። እንዴት በዚህ ልክ ለምን ትጠለዋት አላችሁ? በዚህ ልክ ለምን እየሷ ውድቃት ትፈልጉት አላችሁ? በዚህ ልክ ለምን ለምን እሷ ማለት እሱ የዋ ምን አረገቻቸው? እኔ ኮ እንዴ ተጠንቅቃ እንዴ አለች እኮ እንዴ፣ እንዴት ነው እነሱ ወንድ ልጅ የሚያምኑት? ስራም እንኳን ሆኖ ቢሆን እንዴት ነው ስንት ወልዶ ስንት ነገር ያደርገው የለ እንዴ። ወንድ ልጅ እኮ ሁሉም አይደለም ግን፣ ወንድ ልጅን ማመንም አይገባም። ግን እሱ የራሳቸው ችግር ነው። ይሄ የራሳቸው ላይፍ ነው። አገባንምኛ አደለም እንዴ። ግን እንደ ሴት ስታስቢው ግን እንደ ሴት ስታስቢው ሴት ልጅ መቆሚያው

መማር ነበራቸው። ይሄ ነገር ኦኬ እንትና የማናት ነፃነት የምትባል ልጅ አብርሃም የዱሮ ፍቅረኛ ነው ብላ ነው የመጣቸው። በምንድን ነው የመጣቸው? በመረጃ መረጃን አወጣች። ከዛ ያመና አመና ያለፈ ህይወት ነው ተብሎ ተቷል። አሁን እኔ እንዴ እንዴ ሰው እንዴ ሰው ፍጡር ሃይሚ ለም አልፈርድም፣ ብሩኬም ለም አልፈርድም። ሃይሚ ከሴት ጋር ተላልጧል ከማለት ይልቅ መረጃን ታውጣ። ከዛ በኋላ አለቃ ለምንድነ ሴቶች ለኮሜንት የሚሮጡ? በጌታ እንዴት ነው የወንድ ጥማት ያለው ምንአይነትንሰውታታደአንድ ነገር ለንገሪሽ ኮሜንት አደለም አሁን ገስቴ ከፍቷት ምን እያሉ ነው? አውጭ አውጭ ያሉት ሰዎች ገመናውን አውጣሽ፣ የልጁ ገመና አውጥሽ፣ አዋረድሹ ልጁን አንገቱን አስደፈሹ እያሉ ገስቴ ላይ ከፍቶ እየሰደቧት ነው። ሀይሚዬ ሽለ ቤት ለምየምን ገብ ገበና ይኔ ውድ ትምን ናነአይደለም የምን ገበና የምን ገበና በም በፍጹም የቡታጅራ ዩቲዩብ ላይ የሚሻሻለው ብሩኬ ብቻ ነው ብሩኬ በጣም እንትን ለተመልካችም ክብር አለው ለራሱም ክብር አለው ለቤተሰቡም ክብር አለው እንደ ሌሎቹ አይደለም እውነተኛ ከሆነ እሱ ከሴት ጋር እንትን ካለ

ተናገረች እያሉ ገስተ ከፍቶ ምን እያሉ እንደሆነ አታውቅምና ነው። አሁን የምታወሪኝ ገማትሽ አታናድዱኝ። እኔ ኔ ሰዓት ውስጥ አታስገቡኝ። ማነኝ? ይሄ በጣም ከተናደድኩኝ መጥፎ ሰው ነኝ። እንደሱ እንዳታረጊ፣ አንቺ እንዳታረጊ፣ በቃ ትዕግስት ይኑርሽ። ምንሽን አይትሽ ጨርስሽ ቪዲዮን ሳታይ መታ ነው እንደዚህ፣ ሞሽን የሆኑና በስሜት ነው መጥተው የሚናገሩት። ገባሽ? ምንሁንም ነገር ሳያዩ ግን፣ የፈለገ ነገር ቢሆን እኔ የምነግርሽ እሱ አድርጎት ቢሆን እኮ እሷ ናት እኮ ሃይሚ ናት እኮ። አይደለም ራሷ እኮ ናት ለራሷ ኃላፊነት መውሰድ ያለባት እኔ አይደለሁም። ቻለች እሷ እኮ ታውቃለች እኮ እንዴ። ለራሷ የሚሆናትን እና የሚጠቁማትን ላፊ ራሷ ናት። ገባሽ? ግን ማንም ሰው በሴሚወት ገብቶ ማንም ሰው ማዘዝ አይችልም። አይችልም። ስጀማ እንዴት ናችሁ? ደህና ናችሁም? አለው እግዚአብሔር ይመስገን። እች ጤነኛ ናት። ግን አሁን አሁን እያወራች የነበረች ለ ማናት እሷ ገነና? ማናት እሷ? አሁን የወጣች አሁን የወጣች ሳላያት ነው ሳላያት ነው ቪዲዮውን ሳታይ ነው ፊልም ምን ታውቂያለሽ አንቺ? እነሱ ለወንድ ከፍቶ እያሳዩ የሚያደሩ ውስጥ ደነዞች ናቸው ክብር የሌላቸው። እሷ ምንድናሷ መስሏቸው? ብቻ አንድ ፍሬ ልጅ እኮ ቆስጠን ጠን ያለች ኩሉ የምትናገረውን የምታውቅ የምታደርገውን የምታውቅ አይደለም። ሰዎች የእሷን ህይወት ሊመሩላት፣ ራሷ የራሷን ህይወት መርታ ለሰው የምትተርፍ ልጅ ናት። አደለ እንዴ? እንዴ፣ እቺ ምን አደረገቻቸው? የፈለገችውን ብትሆን እሱ የራሱ ሆ እሱም እንደዛም አደረጋ። አሁን ደግሞ ስታወራ ሳታሳያና ምንም አሉ ካላማናቸው ያደርግቡ አታሳይ አለች እኮ አለች እኮ አለች እኮ እሷ እንደዛ የሆን ምንም መኖር አልፈልግምም ካለች የእሷ ነው። ትሞቁ እንዴ? ሴት ወንድ ወንድ ሆኖ ከብቻ ነው አለም ላይ ያለው? እንደናንተ ብቻ አንድ የወንድ ልጅ እናት አንድ ነው እኮ እሷ እኮ ገና ወጣት ናት እኮ እንዴ። ከዚህ የበለጠ በወንድ ብቻ ነው እንደነሱ እንደነሱ የወንድ ጥማተኛ መስራት እኮ ነው። ከአስራ ወንድ ወንድ በአካል ባያገኙ በፎቶ እየተለጣጥፉ የዋሉ ባለጊዜዎች ናቸው። ይኸውልሽ ወንድ ልጅ ነው አይደል ይሳሰታል የበፊቱን ከሆነ ተሳስቶ ከሆነ በይቅርታ ይተላለፋል ይሄ ነገር ተነጋግሩ ይታለፈ